ይህ አዋዜ ነው። ወለየዋ ብርቱካን አሊ በጉንጯ የፈሰሰ እንባዋ የዓለም አይንና ጆሮ ውስጥ ገብቷል። ክንድ በክንድ በሆነች ጉድጓድ ውስጥ አፈር የተመለሰበትና የቁልቋል ምልክት የተደረገበት ልጇ አብዱል መሐመድ ትምህርት ቤት በመግቢያ ዕድሜው ሕይወትን ተሰናብቷል። ራበው፣ በጣም ራበው እና ሞተ። ኢትዮጵያ ተርባለች የተለያዩ የእርዳታ ተቋማት የሚሰጡት ትንበያ ያስጨንቃል እውነቱን ለመናገር ያስፈራል ከፊታችን ጥርና የካት ጀምሮና በኋላ በሀገረ ኢትዮጵያ ቆሞ ከሚሄደው ወፈሰማያት ህዝብ ውስጥ ከየሰባት ሰው አንዱ ቢያንስ ብርቱካን አሊ ሊሆን ይችላል አስራ አምስት ሚሊዮን ሊደርስ ይችላል ነው የሚሉት አሁን በእጃችን በጃችን ስምንት ነጥብ አምስት ሚሊዮን ህዝብ ተርቧል። ብርቱካን አሊ የሰሜን ወሎ ጎልማሳ እናት ናት። የቢቢሲው ክላይ ማይሬ አለችበት ቦታ ድረስ ሄዶ የረሃብና ጥማቷን ታሪክ ሰምቷል። በተደመደመ የአፈር ክዳን ስር ሳይኖር ያለፈውን የአምስት ዓመት ሕፃኗን የአብዱ መሐመድን ቀብር ጎብኝቷል። ጋዜጠኛው ዘገባውን የከፈተበት አረፍተ ነገር ትልቅ እውነት ይዟል። ኢቲዝ ሃርድስክራብል ላይፍ ቢንግ የፋርመር ኖርዘን ኢትዮጵያ አንደኛውን ጠብ የሚል ዝናብ ጠፍቶ ሰብል ደርቆ ቀርቶ በሰላም ጊዜ እንኳ መደበኛ ሕይወት በራሱ ከእጅ ወደ አፍ ነው ጎርሶ እንዲህ ዓይነት ረሃብ ሲመጣ ወደ ጠን የሚቀየረው ሳይውል ሳያድር ነው ለክፉ ቀን የተያዘ ስንቅ አይኖርምና ቢኖርም ከዛሬ ጉርስ ተቀንሶ ነገ አንደኛውን የምበላውን ከማጣ የምጎርሰው ፍርፋሪ ይኑረኝ በሚል የሚቀመጥ ነው። ብርቱካን አሊ ልጇን በረሃብ ለመቅበር ካስገድዳት ጠኔ በፊት ለልጇ አዲስ ድብስ አርጋ ወይም ሽርፍ አርጋ የምትሰጠው ኩርማን አለማጣቷ ነበር ሰላሟ። ይህ ስለጠፋ ነው የማህፀኗን ክፋይ የልጇን ውዷን እማ ራበኝ እያላት ለሞት ጨክና አሳልፋ የሰጠችው የቢቢሲ ካሜራ ፊት ከዓይኖቿ የሚጨመቁ ዘለላ እምባዎቿ አሁን ውስጧን ስለሚነክሳት ረሃብ አይደለም፣ ረሃብ ስለነጠቃት አብዱል ጸጸት ነው። የአብዱል ወንድምና እህቶችን ደግሞ እንዳይጎበኝባት ስጋት ነው። ከላይ ማይሬ ሲታሉት ብርቱካንና ቤተሰቦቿ የበልግ ዝናብ ይመጣ እንደሆን ብለው በጉጉት ጠብቀዋል። በ2007 ቀን አልፎ ቀን ሲተካ ተስፋ አልቆረጡም ጠብቀዋል። የእርሻ መሬታቸውን ያለበሰው ማሽላ እንደ ሰው ክፉኛ ውሃ ተጠምቷል። እሱ ውሃ ሲያገኝ ይለመልማል እነሱም እንዲበላ ይኖራቸዋል። ቀና ብለው ቢያዩትም አንጋጠው ቢጠብቁትም የሰማዩ ጌታ ውሃውን ነፈጋቸው፣ ዝናቡ ቀረ። ይሁንና የሁለት ሺህ ሰባት በልግ ሲከዳቸው ወትሮም በልግ ከዳተኛ ነው አይታመንምና ብለው ክረምቱ ይክሰናል በማለት ተማመንም። አምልና ነሐሴ ሰኔና ጳጉሜ ግን በልጉን መስለው ሄዱ። ልክ እንደ በልጉ ጠብ የሚል ዝናብ ሳይኖር ቀረ። ማሽላዎችም ተስፋ ቆርጠው ፍሬያቸው እንደ እምባ መሬት ዱብ ዱብ አለ። ጋዜጠኛ ማይሬ ከአንድ ሳምንት በፊት ገደማ ብርቱካንን ሲያገኛት አብዱን የቀበረችበት ሰሞን ነበር። የአምስት ዓመቱ አብዱ ለነገሩ

በየቀኑ ሁለት አብዶዎችን በአሰቃቂ ሁኔታ ይዞ የሚሞተውን ራብ ኃይልና ጉልበቱን እንደ ሱናሚ ሳይሆን ሳይበረታ በፊት ዓለም እጁን እንዲዘረጋ ለማሳሰቢያ እና ለማስጠንቀቂያ ደውልነት ሊጠቀምበት አስቦ ነበረ። መቃብሩን በካሜራ ለመግለጽ ለማንሳት መፈለጉ እዛ ድረስ መሄድና እንደ ራበ የሞተ ልጇ ጠገብ መገኘት የብርቱካንን አንጀት እንዴት ሊያላውሰው እንደሚችል ፈጽሞ አልጠበቀውም ነበረ። ከመቃብሩ ፊት ለፊት ቆመን እና አለ ጋዜጠኛው ድንገት ማልቀስ ጀመረች። ምን ማድረግ እንዳለብኝ አላወቅኩም። እንዴት እንደማጽናናት አልገባኝም። እንዴት ስቃይዋን እንደምገላግላት አላወቅኩም። ብቻ እጅን ዘርግቼ ቅፍ አደረግኳት። በዛ ሰዓት ማድረግ የምችለው ትርጉም ያለው ነገር ይሄ ብቻ ነበር ይላል። ብርቱካን ስትነግረኝ አብዱ መሐመድ የሞተለት በዚህ ዓለም ሁሉንም ነገር በአንዴ እና ለዘላለሙ ያጣጥ ነው ተሰማት። ሁሉም ነገር፣ ሁሉም ሰው የሚሰቃየው ማለች ለጋዜጠኛው ስትናገር ሹርቢዋ የሰሜን ወሎ ረሀብተኛዋ ብርቱካን አሊ ክላይቭ ማይሬ ያዳምጣታል። በዚህ ዓመት ምንም ምርት ስለሌለን ሁላችንም ቅንጣት ቀንሰን ነው የምናድረው ማለችው። የተባበሩት መንግሥታት ድርጅት እንዳለው አንድ ቦታ በየቀኑ ሁለት ሕፃናት እንጀራ ተው እየተቀበሩ ነው። ብርቱካን በዚህ ሁኔታ ሊጽናኑ የማይችሉ የኢትዮጵያ እናቶችን ተቀላቅላለች። ክላይቭ ማይሬ እንደ ዘገበው ጎበዝ፣ ወገንን ለማዳን ጊዜ ንሰጥ አይገባም። ሁላችንም ማናችንም በቻልነው በምንችለው መጠን ከወዲሁ እንረባረብ። ረሃብ ጊዜ አይሰጥም። ብርቱካን አሊዎች ምን ይጠብቃለሁ? ይህ አዋሴ ነው።